ሰላም ውድና የተወደዳችሁ የጽናት ድራማ ተከታታዮች ሰላም። እንዴት ናችሁ? እኔ ያለሁ በጣም ሰላም ነኝ። ውድ ሀገር ልጆች ሰላማችሁ ውዝት ይበልልኝ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክና ሽር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እነሆ። ዛሬ ክፍል ሰማኒያ ጽናት እና ኪራ ያሉበት ሁኔታ በጣም አስኪ ሁኔታ ላይ ይገኛሉ። ጽናት በድጋሚ ልቧ ተሰበረ። ኪራ ሁሌ ጸጸት ሁሌ ስተት ሁሌ የሚያመጣባት ነገር ሁሌ መዘዝ ይዞባት ይመጣል። ኪራ በራሱ እና በራሱ ጊዜ። ዛሬው እንግዲህ ከዛሬው ክፍል ላይ ምን ተማራችሁ? ከዛሬው ክፍል ላይ እንግዲህ መጠጥ ወይም አስካሪ ምን አይነት ብልግና ስራ እንደሚያሰራ፣ ምን ቦታ እንደሚወስድን፣ ምን ቦታ እንደሚጥለን ራሱ ሁላ እስከማናቅ ድረስ ነው እና ውድ ቤተሰቦቼ ከመጠጥ ጋር በተያያዘ ትንሽ ነገር ልበላችሁ ማለት ነው። መጠጥ ማለት ለሰው ልጅ በጣም ጥሩ ነገር ያልሆነ በጣም አጸያፊ ነገር ነው። መጠጥ በጠጣን ጊዜ የምንሰራቸው ስህተት ዳግመኛ ማንመልሳቸውን ዳግመኛ ይቅርታ ማናደርግላቸውን የምንወዳቸውን የምናከብራቸውን ሰዎች ከራሳችን ጋር ያርቀናል ማለት ነው፣ በራሳችን ፍቃድ ማለት ነው። እና ቤተሰብ እኔ ከኪራ ጥፋት ከጽናት ማሳዘን ጋር ተያይዞ ትንሽ ነገር ልበላችሁ ማለት ነው። ኪራ ሁሌ ልቧን እንደሰበረው ነው። ከዚህ በፊትም እንደምታውቁት ኪራ ብዙ ነገር አድርጓታል። ያን ሁሉ ነገር በይቅርታ አልፋ ባሏ አድርገዋለች። ባሏ አድርገው ደግሞ አሁን ሊና ሊና ደግሞ ተልኮ አላት። ሊና የመጣችበት ተልኮ አላት። ተልካ ወይ ደግሞ ቤት ይልካት በዛ ተልካ ነው አሁን ሊጋቡ ስለሆነ ኪራና ጽና ያው ልታጣላቸው ፈልጋ ነው በመሀል የገባችው ማለት ነው። ሌና አሁን የመጣችው እንጂ ይሄ መጠጥ ቤት እያመሸች ያምሰራዋ ስራ አይመስለኝም። ተልካን የመጣችሁ በአጋጣሚ ቅዱስን አጠመደችው። ቅዱስን ባጠመደችው ወጥመድ ደግሞ ኪራን እንደምታገኘው ስለምታስብ ኪራ ጓደኛው እንደሆነ አጥንታ ተከታትላ ኪራን ወጥመድ ውስጥ አስገብተዋል። እንግዲህ ለሶስት ቀን ተቀመጭ ብሏታል። ኪራ ኪራ በጣም ተናዷል። ጽናት ተሰማብኛል፣ አትሰማብኝም እያለ እየተሸማቀቀ ነው ያለው ኪራ ማለት ነው እና ምን ሌላችሁ ነው? ቤተሰብ ማለት ነው ኪራ። አሁንም ቢሆን ሊናን ማስወጣት አለበት። ሊናን ካላስወጣ እሷ ደግሞ እናገራለሁ አብረህኝ እንዳደርክና ብላለ። እሱ ሰክሮ ነው ያደረገው፣ ግን አሁን በጣም ፀፀት ውስጥ ነው ያለው። ጽናት ስትሰማ ደግሞ ያው እንግዲህ ማበዶ አይቀርም። ሁሌ ልቧን እንደሰበረው ነው እና ኪራ አንደኛ ነገር ደግሞ ኪራ ያው አደራዋ ነው የቤተሰቦቹ አደራ የእናቱ አደራ ስላለባት ምናልባት ያኔ እንደዚህ ገፍተው ሊጣሉ ማመ ይችላሉ ብዬ አላስብም። እና ኪራ ደግሞ አንዳንድ ችግር አለበት። ችግሩ ምንድን ነው ብትሉ ማለት ነው የሚሰራቸው የሚያደርጋቸው ነገር በስሜት ተነሳስቶ ነው። እና ኪራ ከዚህ ነገር ተቆጠብ፣ ለጽናት እሰብላት። ሊና፣ አሁን ይቺ ፍጥጥ ያለች ሊና ማለት ነው። አሁን ጽናት ልቧን ስንት ነገር ስንት ውጣ ውረድ አሳልፋ አሁን ልቧን ልሰብ፣ ድጋሚ መጣ ይሰብር ማለት ነው። እና አሁንም ቢሆን ማለት ነው ጽናት ስትሰማ በጣም ትናደዳለች። በጣም ማታደርገው ነገር የለም። እና ኪራ ትልቅ ስህተት ሰርቷል። ቅዱስ ደግሞ ያው በዚች ልጅ ምክንያት ብዙ ነገር ያልሆነ ሰው ተደባድቧል፣ ያልሆነ ነገር አድርጓል። እና ሁለቱንም አጥምዳቸዋል። በአሁን ሰዓት ላይ ማለት ነው የኪራ ጓደኝነት እና የቅዱስ ጓደኝነት ራሱ አስጊ ላይን ያለው ቤተሰብ ማለት ነው። እስከ መጨረሻው ተከታተሉኝ። ላይክሽር ሽር፣ ሰብስክራይብ አድርጉ። ባይ። በሌላ ቪዲዮ እንገናኝ።